አሁን ቀጥሎ ደግሞ የምናቀርበው ስለ ዲፔንዳንት ፐርሰናሊቲ ዲስኦርደር ወይም ደግሞ በአማርኛ ስለ ጥገኛ ስብእና መዛባት ስለሚለው ነው። አማርኛ ትርጉሙ እሱ ይመስላል። ዛሬ እንትን ስነ ልቦና ላይ ነው፣ ዛሬ ስነ ልቦና ላይ ነው ሰፋ ያለ መረጃ ይዘንላቸው የመጣ ነው እና ዲፔንዳንት ፐርሰናሊቲ ዲስኦርደር ማለት ስሙ እንደሚያመለክተው ወይም በአማርኛ ጥገኛ ስብእና መዛባት የሚለው ስሙ እንደሚያመለክተው የሆነ ነገር ላይ ጥገኛ መሆን ማለት ነው። ለምሳሌ አሁን ስፔሻሊ ትልልቅ ሰዎች ላይ ዲሲዥን ሜክ ማድረግ ወይንም ደግሞ የቢሮ አክቲቪቲዎች ላይ፣ የስራ ቦታ ላይ ኢቨን ለምሳ ራሱ ወጥተን ምሳ ምን እንደምናዝ አለማወቅ፣ ከቤታችን ለመውጣት ደግሞ ምን ለብሰን መውጣት እንዳለብን አለማወቅ ማለት ይሄ ይሻለኛል፣ ይሄ ይሻለኛል፣ የሰው ኦፒኒየን ማተር ያደርግልናል ወይም ደግሞ የሰው ሀሳብን መቀበል የሚወዱ ሰዎች ማለት ነው። በራሳቸው መተማመን የሌላቸው አሁን ለምሳሌ ጠዋት ስትነሳ አንተ ራስህ የምትፈልገው ልብስ ነው ለብሰ ልትወጣ የምትችለው ግን አንዳንድ ሰዎች ወይም ደግሞ እንደዚህ ዲፔንደንት ፐርሶናሊቲ ዲስኦርደር ያለባቸው ሰዎች እስቲ ይሄ ምን ይመስላል፣ ይሄ ምን ይመስላሉ እያሉ ፎር ሰቨን ላይክ 365ቱንም ቀን ሰው እያማከሩ የሰው ኦፒኒየን ማተር የሚያደርግ እና ብቻቸውን ዲሲዥን ሜክ ማድረግ የማይችሉ በራሳቸው የማይተማመኑ ሰዎች እንደማለት ነው። ምን ያመጠዋል የሚለውን መንስኤው ከምን የመጣ ነው? በልጅነታቸው አሁን እኔ ምናምን አለሁኝ። ይሄ ዲፔንዳንት ፐርሰናሊቲ ዲስኦርደር ከአስተዳደግ ጋ ተያይዞ የሚመጣ ነው ብዬ ነው የኔ አመለካከት ማለት ነው። ምክንያቱም አስተዳደግህ ሞር ኮንፊደንት ሰጥቶህ ወይንም ደግሞ ሞር ያንተን ሀሳብ ተቀብሎ ወላጅ ቢያሳድግህ ልክም ሆንክ ልክ አይደለህም በስርዓት ባለው መንገድ ወይንም ደግሞ በተገቢው መንገድ ልክ አይደለህም ምክንያቱም ተብሎ ቢያስረዱህ የበታችነት ላይ አይሰማህም። ዲሲዥኖችን ሜክ ለማድረግ አሁን ለምሳሌ ልጅህን ስታሳድግ አንተ ጥሩ ስነልቦና ኖሯት እንድታድግ ብታረጋት ወደፊት ስታድግ በዛው ልክ ጥሩ ነገር ነው ይዛ የምታድገው ግን ጭምት አድርገህ ተቆጥተህ የእሱ ኦፒኒየን ማተር እንደማያደርግ ወይም የእሱ ኦፒኒየን የልጁ ማተር እንደማያደርግ ሁሉ ጊዜ ጥፋት እንደሚያጠፋ ከሆነ የምትነግረው ስፔሻሊ ትምህርት ቤት ደግሞ ቡሊ የሚባል ነገር አለ ቡሊንግ ማለት በአማርኛ ምንድን ነው ላይክ ወፍራም ልጆች ወፍራም ነህ ተብለው በጣም ሼም ቦዲ ሼም ወይም ደግሞ ልክ ሀሳባቸውን ሊገልጹ ሲሉ ጉል ያደርጓቸዋል። አይዲያው ገብቶ አዎ፣ እንደዛ አይነት በጣም እየተጫኗቸው ወይንም ደግሞ ኢንፊሪዮሪቲ ኮምፕሌክስ ወይንም በራሳቸው መተማመናቸውን እያጡ ሲመጡ እያደጉም ሲመጡ ቤት ውስጥም ያላቸውን አክቲቪቲም ላይ የራሳቸው ዲሲዥን ማተር እንደማያደርግ እና ቢሮቸውም ላይ የሚበሉት ምግብ ላይ ኤቭሪቲንግ ላይ የሰው ኦፒኒየን የመፈለግ እና ዲፔንዳንት የመሆን ሰው ላይ። ስለዚህ ዲፔንዳንት ፐርሰናሊቲ ዲስኦርደር በሚለው ሳይካትሪስቶቹ በራስ አለመተማመን፣ በራሱ ጋር የተገናኘን በራስ አለመተማመን የሰው ኮንትን ምንድን ነው የምስክርነት መፈለግ አይደለም፣ የሰው ምስክርነት መፈለግ። እንደዚሁ ደግሞ አንድን ስራ ስንሰራ ሰው እስኪያረጋግጥልን ድረስ የመጠበቅ በራሳችን አለመተማመን ነገሮች ብዙ ጊዜ የሚታዩ ችግሮች ናቸው። በርከት ያሉ ሀሳቦች ይነሳሉ። በሬዲዮ ፕሮግራሞቻችን ላይም እንደዚህ የሚነሱ ጥያቄዎች አሉ፣ ከዚህ ጋር የተያያዙ እነዚህን ነገሮች ምን ያሻሽላቸዋል? በምን ምክንያት ሊሻሻል ይችላል ችግር ውስጥ ያለባቸው ሰዎች አሁን አንዳንድ ጽሁፎች ሳይ፣ ችግሩ ያለባቸው ሰዎች እንዳለባቸው አይረዱትም ያን ነገር። አንዳንዶቹ ደግሞ በግልጽ ይታያቸዋል ያ ችግር መኖሩ ይታያቸዋል። ግን ያው የተወሰነ የስነ ልቦና አማካሪ ይፈልጋል። በራሳችን መተማመን ይፈልጋል። ራሳችን ያን ነገር ማድረግ እንደምንችል ማረጋገጫ እንደማያስፈልገን አንዳንዴ በእርግጥ የሚነሳ ሀሳብ አለ አንዳንድ ነገሮችን ማማከር ጓደኛ ባለሙያ ማማከር አስፈላጊ ነው። በእርግጥ ያ አያስፈልግም ማለት ሳይሆን፣ ግን ይህን ችግሮች ችግሩ አለ የሚባለው ግን በጣም ኦቨር ሲሆን ከማማከር የዘለለ ዲፔንድ ማድረግ ኤክሰስ የሆነ ማለት ነው፣ ከልክ ያለፈ። አንተ ቤት ውስጥ የሚያማክር ሰው ከሌለ ከቤትም ላትወጣ ነው ማለት ነው። ምክንያቱም ስለ ልብስህ የሚያማክር ሰው ትፈልጋለህ፣ ስለ አወጣጠፍ የሚያማክር ሰው ትፈልጋለህ። ያን ያህል ኤክስትሪም ሊሄድ ይችላል። አንድ ቦታ ምግብ ለማዘዝ ከሆነ የተቀመጥከው ያ ሰው ይሄ ይሻለኛል ብለህ መጠየቅ ማለት ነው። አንተ ነህ የሚሻልህን የምታውቀው። እና ሰው ለዛ ነው የማይረዳው ብዙ ጊዜ እንደ ችግር ሰው የማያየው ምንድን ነው? አብረህ ነገሮችን ሁል ጊዜ ጓደኛም ካለ እህትም ካለህ እናትም ካለህ ከጎንህ ከሆነ ያው የሚያወያይህ ሰው አለ ማለት ነው። ብቻህን ግን ወተህ ብቻህን ያለህበት ቦታ ላይ ስትደርስ ነው እንደ ችግር የምታየው አሁን ስራ ላይ ከሆነ ስራ ማለት ያው ኢንዲቪድዋል የምትሰራው ስራ ስለሆነ የሚያወያየ ሰው የሚያማክር ሰው ወይም ይህን ይህን አድርጊ የሚል ሰው ላይኖር ይችላል። ስለዚህ በራሰ ዲሲዥን ሜክ አድርገህ ቀንህን የምትውልበት ጊዜ ይመጣል ማለት ነው። ያኔ ችግር እንደሆነ ይገባሃል። እንግዲህ ቆንጆ ሀሳቡን ያነሳ ነው። ወደፊት በስፋት መሰራት አለበት ብለን እናምናለን። ያንን ደግሞ እዚህ ላይ ሀሳብ ካላቸው አሁንም አጋሩን። ፕሮግራሞቻችንን እነዚህን ይመስላሉ። የዛሬውን በዚህ ብናንጠናቀቅ ከፕሮግራሙ ጋር ጥሩ ይመስለኛል። ሳምንት ደግሞ በሌሎች ፕሮግራሞች እንነጋገራለን። እንደዚ እናገኛቸዋለን። ተመልካቾቻችን የሚያሳስባቸውን ጥያቄዎችም ይጠይቁናል። የዛሬውን በዚህ ብንመቀም ይመስላል ጥሩ ጥሩ ነው። እንግዲህ ፕሮግራሙ በሀንቴድ ስቱዲዮ ተዘጋጅቶ ነው ወደ እናንተ የደረሰ ያለው። በእኛ በኩል እንግዲህ የዛሬውን በዚህ እናጠናቅቃለን። ተናስተናል